አንድ ብር ጉዱ ተጋለጠ። ከናይጄሪያ ማፊያዎች ጋር ምን ይሰራ ነበር? አንዳንድ ግለሰቦች በፊዚክስ ወይም በባዮሎጂ ዘርፍ ወይም በኬሚስትሪ አሊያም በስፖርት ወይም ደግሞ በስነ ጽሁፍ አሊያም በፊልም ስራ ወይም በሙዚቃ ስራ ይታወቃሉ። ያልታደሉትና ያልተማሩት ግለሰቦች ደግሞ በስድብ ይታወቃሉ። ሕዝብን ግለሰብን በመሳደብ እውቅና ያገኘው አንድ ብር አሁን መውጫ መግቢያው የጠፋበት ግለሰብ ሆኗል። አንድ ብር በአሁኑ ሰዓት በርካታ የተቃውሞ ሀሳብ እየቀረበበት ይገኛል። የተቃውሞ ሀሳብ የቀረበበት ደግሞ የአዲስ አበባን ወጣቶች ክፉኛ በመሳደቡ ምክንያት ነው። የዛሬን አያድርገውና አንድ ብር በተሳዳቢነቱ በታወቀ ሰዓትና ጭምብሉን አውልቆ ፊቱን ለሕዝብ ሲያሳውቅ በቲክቶክ መንደር የተሰጡ አስተያየቶች እንዲህ የሚሉ ነበሩ። አንድ ብርና እየተገለጠ የመጣው ጉዱ ማይክ ስለተገኘ ብቻ ሁሉንም እየተነሳ ሴቶች እንዲህ መሆን አለባቸው፣ ወንዶች ይህን ማድረግ አለባቸው ብለው መስፈርት የሚያስቀምጡ ሰዎች እየበዙ ነው። አንድ ብር ደግሞ ከተሳዳቢነት ወደ መካሪነት መጥቷል። ከጭምብል ለባሽነት ወደ ሞዴልነት መጥቷል። ራሱን ከመደበቅ ወደ ቆንጆ ነኝ እዩኝ እዩኝ ባይነትም መጥቷል። ምንም እንኳን ቆንጆ ባይባልም ፉንጋ ነው ሊባል አይችልም። ሆኖም ግን አንድ ብር በተለያዩ አጋጣሚዎች ቁንጅናዬን ካላያችሁልኝ እያለ የማህበራዊ ሚዲያዎችን እያጨናነቀ ይገኛል። በርካቶችም በትችትና በድስድብ እያጥረገረጉት ይገኛሉ። እሱም እየተቀበዘበዘ ከህዝብ ጋር አጉል ብሽሽቅ ጀምሯል። ንዴቱን መቆጣጠር አቅቶት ለምን ህዝብ ይቃወምኛል፣ ለምን ጓደኞቼ ይሰድቡኛል እያለ ነው። የአንድ ብር ጉድም በተለያዩ ማህበራዊ ሚዲያዎች እየተዘገዘከ ይገኛል። ራሱ በአንደበቱ የመሰከረው ደግሞ ብዙዎችን አስገርሟል። አንድ ብር በዱባይ ለናይጄሪያዎች ሴት አቅራቢ እንደነበር በገደምዳሜ ወቸው ጉድ ላይ ሲናገር ትንሽ እንኳን ሀፍረት ቢጤ አልያዘውም። ኢትዮጵያውያን ሴቶችን ለገንዘብ ሲል ለናይጄሪያውያን እየመለመለ ይሸጣቸው ነበር። አንድ ብር ከናይጄሪያዎች የባንክ ዘራፊ ሀከሮች ጋር አብሮ የሚሰራ እንደነበር ሲናገር በራሱ ላይ ወንጀል እንደሰራ ምስክርነት እየሰጠ እንደሆነ ሊረዳ አልቻለም። አንድ ብር ሴቶችን ለናይጄሪያውያኖች ማቅረቡ ከናይጄሪያ ወንበዴዎች ጋር መስራቱን እንደ ትልቅ እርድና ነው የሚመለከተው እንጂ ከባድ ወንጀል እንደሰራ አልተረዳም። የስድብ አባት እየተባለ የሚጠራው አንድ ብር ጉዱ እያደር እየተገለጠ መጥቷል። እኛም የአንድ ብር ጉድን ለመቃኘት እንሞክራለን። አብራችሁን ቆዩ። ከሰሞኑ በባዮሽ ከበደ ወይም ሚጡ ዩትዩብ ላይ አንድ ብር ቀርቦ ነበር። ታዲያ ምን ብሎ መከረን? ወንድ ልጅ ሆነ በአርባ ዓመትህ እናት ቤት ጺምህን አትላጭ ውጣ ብሎ አጠር ቀጠን ያለ ትእዛዝ አስተላለፈ። እሱ ከዚህ ቀደም በነበረ ህይወቱ ምን ይሰራ ነበር? የትስ ነበር የሚኖረው? ማንስ ሲያውቀው ነበር? ይህንን በደንብ እናፍታታው። አንድ ብር ተወልዶ ያደገው በአዲስ አበባ ልደታ አካባቢ እንደሆነ ራሱ ተናግሯል። ይህ ልጅ ካልተማሩት ግለሰቦች ውስጥ በግንባር ቀደምትነት የሚጠቀስ ልጅ ነው። የተማረው እስከ ዘጠነኛ ክፍል ድረስ ብቻ ነው። አስረኛ ክፍል ላይ ሲደርስ ጉርምስናው መጥቶ በዛ ላይ የእሱ ሲወርድ ሲዋረድ የመጣው የሰነፍ ተማሪነቱ ሲጨማመር አስረኛ ክፍል ላይ ማለፍ ሳይችል ቀረ። ይህ ከአስረኛ ክፍል የወደቀው አንድ ብር በትክክለኛ ስሙ አብርሃም የተባለው ልጅ አሁን የኢትዮጵያን ሕዝብ ካልመከርኩ ብሎ መጥቷል። የኢትዮጵያ ሕዝብም በዘጠነኛ ክፍል ተማሪ እንዴት እመከራለሁ እያለ አንድ ብርን በማጣጣል ላይ ይገኛል። የሚያስገርመው ነገር አንድ ብር በዘመናዊ ኢህአዴግ ማለትም ተማሪዎች በገፍ በሚያልፉበት ዘመን አስረኛ ክፍልን ማይለፍ ሳይችል የቀረ ተማሪ ነው። ነገር ግን በዘመነ ብርሃኑ ነጋ የወደቁ የአስራ ሁለተኛ ክፍል ተማሪዎችን በአደባባይ ሲሳደብ ሲያራክስ ነበር። ነገሩ አታሞ በሰው እጅ ያምር፣ ሲይዙት ያደናግር እንደሚባለው ብሂል ሆኗል። እሱም የአስረኛ ክፍልን ማለፍ ያልቻለ ተማሪ ሆኖ ሳለ የአስራ ሁለተኛ ክፍል ተማሪዎችን ለምን ወደቁ በማለት ሲሳለቅ ሲሳደብ ተመልክተነዋል። ይህ የዘጠነኛ ክፍል ተማሪ የነበረ ግለሰብ ባለስልጣናትን ሳይቀር በእንግሊዘኛ ችሎታቸው ሲሳለቅባቸው ሲሰድባቸው ይሰማል። እሱ ግን የቋንቋ እውቀት እንደሌለው በግልጽ የሚታይ ነው። ቋንቋ እንኳን ሳይችል ባለስልጣናትን ለመተቸትና ለመሳደብ ሲሯሯጥ ማንም አይቀድመውም። የዘጠነኛ ክፍል ተማሪ የሆነው አንድ ብር የአስራ ሁለተኛ ክፍል ተማሪዎች ለምን በብዛት ይወድቃሉ የሚለውን ሚስጥር ሊረዳ አልቻለም። ባለመረዳቱም ከሱ በላይ የትምህርት ደረጃ ያላቸውን የአስራ ሁለተኛ ክፍል ተማሪዎችን ሲሳደብ ተመልክተነዋል። የአስራ ሁለተኛ ክፍል ተማሪዎች በብዛት የሚወድቁበት ትልቁና ዋነኛው ቁልፉና ምክንያቱ መንግስት ለተማሪዎች ምገባና ወጪ የማውጣት አቅሙ እየተዳከመ በመምጣቱ ምክንያት ነው። የኢትዮጵያ መንግስት በጦርነት ሳቢያ በጀቱን እየዋለው የሚገኘው ወታደራዊ ወጪዎች ላይ ነው። ይህ በመሆኑ መንግስት ብዙ ኪሳራ እየገጠመው ይገኛል። ይህን ተከትሎ የኢትዮጵያ መንግስት ወጪ ለመቀነስ ሲል ወደ ዩኒቨርሲቲ የሚገቡትን ተማሪዎች ቁጥር በትምህርት ጥራት ሰበብ መቀነስ እንደ ዋና ስትራቴጂ አድርጎታል። ይህን ያልተረዳው አንድ ብር የ12ተኛ ክፍል ተማሪዎች በብዛት ወደቁ በማለት በ12ተኛ ክፍል ተማሪዎች ሲሳለቅ ሰምተነዋል። ነገሩ ዝንጀሮ የራሷ መላጣ አይታያትም እንደሚባለው ነው። ይህ አንድ ብር የተባለው ግለሰብ ሰዎችን በመሳደብ የሰዎችን ክብር ዝቅ በማድረግ እውቅና ያገኘ ነው። ሰውን በመሳደብ በቀላሉ የታወቀው ግለሰብ ራሱን እንደ ስኬታማ ሰው በማየት የአዲስ አበባ ተወላጆችን በአርባ ዓመታችሁ እናታችሁ ቤት ጺማችሁን አትላጩ ሲል ምክር ለግሷል። አንድ ብር በዓለምና በአፍሪካ ደረጃ በማጭበርበር በዝርፊያ ከሚታወቁት የናይጄሪያ ማፊያዎች ጋር አብሮ እንደሰራ ተናግሯል። ለናይጄሪያ ማፊያ ቡድኖችም በዱባይ የኢትዮጵያ ሴቶችን እያቀረበ ገንዘብ ይሰበስብ ነበር። ከዚህ ባለፈም ከናይጄሪያ ሀከሮች ጋር ገንዘብ እይ እንደሚያጭበረብር በግልጽም ተናግሯል። አንድ ብር የአንድ ልጅ አባት ነው። ራሱንም ሲንግል ፋዘር ነኝ እያለ ይጠራል። ትዳር ለመያዝ ያልበቃው አንድ ብር ስለ ትዳር ልምከር ሲል ደግሞ ድፍረቱን ኬታ መጣው ያስብላል። ስለ አንድ ብር ሰሞነኛ ንግግር ብዙዎቹ ብዙ አስተያየት እየሰጡ ይገኛሉ። በእርግጥ ብዙ ታዳጊዎች በቲክቶክ በአጭር ጊዜ ውስጥ ላይፋቸው ሲቀየር አይተናል። ነገር ግን ሁሉም ሰው እሱ ባለፈበት መንገድ አልፎ ህይወቱን ይቀይራል ማለት አይደለም። የትኛው ወንድ ነው ነገሮች ተስተካክለውለት የራሱን ህይወት መመስረት የማይፈልግ? ስንትና ስንት ተማሩ ብለን የምናስባቸው ሰዎች ህሊናቸውን ላለመሸጥ ብለው ከሰው በታች ዝቅ ብለው ሲኖሩ አላየንም ተሳድበው ሃይማኖት አንቋሸው በብሔራቸው ተሸጉጠው ላይፋቸውን መቀየር የሚችሉ ሰዎች ኖ እኔ ይህ ህይወት አይመጥነኝም ብለው ዳር ይዘው አላየናቸውም ወይ የተሻለ ህይወት ይኖረኛል ብሎ ከእድሜው ላይ በትንሹ 25 ዓመቱን ገብሮ ተምሮ ዛሬ ላይ በሚያገኘው ደሞዝ የዕለት ጉርሱን መሸፈን የማይችል ሰው በሞላበት ሀገር እንዴት በዚህ እድሜ አታገባም፣ በዚህ እድሜ ከቤት አትወጣም ይባላል። ስንቱ አይደል እንዴ ከቤት ወጥቶ ጎጆ መስርቶ ሀገሪቷ ላይ በሚወጡ ህጎች በአንድ ላይት ድሃ የሆነው አንዳንድ ነገሮች ውጭ ሆነው ሲታዩ ብቻ ልክ ሊመስሉ ይችላሉ። ነገር ግን ያንን ሰው እየቀረበ ብትጠይቀው ይሄኔ ብዙ ውጣ ወሮዶችን አልፏል። አንታ ከሳለፍካቸው ፈተናዎች በላይ ተፈትኖም ይሆናል ዛሬ የተሻለ ነገር ላይ ስለሆንክ ብቻ የምትመክረው ነገር ልክ ነው ማለት አይደለም በማለት አንድ ግለሰብ ለአንድ ብር ምላሽ ሰጥቷል አንድ ብር ጭምብሉን ለብሶ እንደፈለገ ሰዎችን ይሳደባል እንደፈለገ የሰዎችን ክብር ዝቅ ያደርጋል አሁን ለሀበሻ ቢራው ማስታወቂያ ብሎ ጭምብሉን አውጥቷል እንደ በፊቱ መሳደብ አይችልም ልሳደብ ቢል ብዙ ሰዎች ዋጋውን ለመስጠት ተዘጋጅተዋል ከብዙ ሰዎች ጋር ሊጣላ እንደሚችልም ተረድቷል ይህን የተረዳው አንድ ብር እንደ በፊቱ የመሳደብ ነፃነቱን በመነፈጉ ሕዝብን በጅምላ ወደ መሳደብ ተሸጋግሯል።